በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ ሚያዚያ አምስት አንድ አምላክ በመሆን በአብ ወወልድ ወመንፈስ ቅዱስም። ሚያዚያ አምስት በዚች ቀን የካህኑ የቡዝ ልጅ ታላቅ ነቢዩ ሕዝቅኤል አረፈ። ይህ ካህን ነቢም ሆኖ ናቡከደነጾር የእስራኤል ልጆች በማረካቸው ጊዜ ወደ ባብሎን ተማርኮ ሄደ። በባብሎን ሀገር ሳለ የትንቢት መንፈስ በላዩ አደረ። በትንቢቱ ውስጥ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከከበረች ድንግል መቤታችን ማርያም ስለመወለዱ እና ከወለደችውም በኋላ በድንግልና ጸንታ ስለመኖሯ ተናገረ። እንዲህም ብሎ ትንቢት ተናገረ፣ እነ ወደ ምሥራቅ ስመለከት የተዘጋች ደጅ አየሁ። ይች በር ተዘግታ ትኖራለች፣ አትከፈትም። የሚገባባትም የለም። የእስራኤል ፈጣሪ እግዚአብሔር እንደተዘጋች ይገባባታልና ከእርሱ በቀር የሚገባም የሚወጣም የለም አለኝ። ሁለተኛም ስለ ክርስትና ጥምቀት በንጹህ ውሃ ይረጫችኋለው፣ ከኃጢአታችሁም ትነጻላችሁ፣ ከርኩሰታችሁም ሁሉ። አዲስ ልብስን እሰጣችኋለው፣ አዲስ እውቀትንም አሳድርባችኋለው፣ ድንቁርና ያለበትን ልብ ከሰውነታቸው አርቄ እውቀት ያለውን ልብ እሰጣቸዋለሁ መንፈስ ቅዱስንም ተቀብለው የእግዚአብሔር ልጆች እንደሚሆኑ ተናገረ። ሕዝቡ ማስተማር ስለመተዋቸው ካህናትን ስገስጥ ካላስተማረችኋቸውና ካላነቃችኋቸው የሰዎችን ነፍስ እግዚአብሔር ከእናንተ ይፈልጋል አላቸው። ደግሞ ስለ ሥጋ መነሳት በሕይወት ለመኖርም ቢሆን ወይም በስቃይ አስቀድሞ እንደነበሩት በዲኖች ተነስተው ከነፍሶቻቸው ጋር አንድ ሊሆኑ አሏቸው ብሎ ተናገረ። ለሚያነባቸው የሚጠቅሙ ብዙዎች ትንቢቶችን ተናገረ። እግዚአብሔርም በእጆቹ ብዙዎች ድንቆች ታምራቶችን ገለጠ። የእስራኤል ልጆች በባብሎን ሳሉ ጣዖት ባመለኩ ጊዜ ገሰጻቸው። ስለዚህም አለቆቻቸው በጠላትነት በላዩ ተነስተው ገደሉት። ይህም ሁሉ ትንቢቱ የክብር ባለቤት መድኃኒታችን ሰው ከመሆኑ በፊት ነው። የትንቢቱ ዘመን ሀያ ዓመት ነው። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት የአፍላሚ የታወድራ የመኖክስ አርሳኔና የዋስ ሊድስ የገድላቸው መታሰቢያ ነው። በረከታቸውም ከኛ ጋር ለዘላለሙ ይኖራልን። ሚያዚያ አምስት ቀን የሚከበሩ ዓመታዊ በዓላት እግዚአብሔር ሰንበትን ቀደሰ። ቅዱስ ሕዝቅኤል ለቤ፣ ቅዱስ ዲዮስቆሮስ ክፉ ላለመናገር ድንጋይ ጎርሶ የኖረ አባት፣ ቅድስት ታውድራ፣ ቅዱስ አርሳኒ፣ ቅዱስ ያሬድ ካይን ልደቱ ወራይ ባላት ቅዱስ ጴጥሮስ ልቀ ሐዋርያት ቅዱስ ጳውሎስ ሐዋርያ አቡነ ገብረ መንፈስ ቅዱስ ጻድቅ አባ ገብረ ሕይወት ቅዱስ ዮሐኒ ኢትዮጵያዊ ቅዱስ አሞኒ ዘና ሂሶ እግዚአብሔር ሰንበትን ስለሚጠብቁ ደስ የሚያሰኝንኝንም ነገር ስለሚመርጡ ቃል ክዳንንም ስለሚይዙ ጀንድረቦች ይላልና በቤትና በቅድሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ ወማይጠፋ የዘላለም ስም እሰጣቸዋለሁ። ኢሳያስ 56 4 እስከ 5። ጌታ የህወይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት እና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን ጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅተው ብራና አደንጠው የጻፈው እና ያጻፈው ከግዕዝ ወደ አማራኛ የተረገመውን ቃለ ንባቡን በእርጋታ መንፈስ እና በተመስቶ ህሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስባሃት ለእግዚአብሔር ወለ ወላድቱ ድንግል ወለ መስቀሉ ክቡር፣ አሜን። ይቆየ